ሲዘያፈለቅ የመቻቻል ወኔ ለመልካም ተግባር ለደካማው ጎኔ በጥሩ ቀን ሞገድ አግባብቶን አራምዶ ላያለያየነው ያገናኝን ፈቅዶ አንድ የእውነቱን ስነግር ከአንተ መለየትም መራቅም አልፈልግም። እንደ ድሮ እንደ ፍቅረኛ ምናምን ባይሆን ከዛ በፊት የነበረውን ነገር ምክንያቱም ብዙ ነገር አሳልፈናል። እያንዳንዱን ነገር ሳደርግ ፊል አደርጋለሁ አንተ አለመኖር፣ ምክንያቱም አንድ ላይ ነበር ምግብ የምንበላው። የሆነ ቦታ ስንሄድ አንድ ላይ ነበር። ወይ አንተ ቀጠሮ አንድ ሰው ከቀጠረ እኔ ከቀጠረ ከአንዳችን አንዳችንን አድርሰን ነበር የምንመለሰው። ግን አሁን ላይ ያለው ነገር አንድ ሰው ላገኝ ስሄድ፣ ብቻዬን ምናምን ስሄድ ፊል አደርገዋለሁ። እና ይህን ነገር በመቀበልህ በእውነት እኔ በጣም ደስ ብሎኛል። አልጠበቅኩትም የምትቀበለው ስላልመሰለኝ እና አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይገፋ። ሰላም እንደምን አላችሁልኝ? ውድ ውድና የተከበራችሁ የዩትዩብ ቻናል ቤተሰቦች እንደምን አላችሁልኝ? ሁሉ ፒስ ነው፣ ሁሉ ተማም ነው። እኔ ያለውላችሁ ያው ሰሞኑን ትንሽ ጠፍቻ አለው ጉንፋን አሞኝ ነበር። ከባድ ጉንፋና ለዛ ነው አንዳንድ ነገሮች እየተፈጠሩ ነበረ፣ ሰሞኑን እና እየተፈጠሩ በነበሩ ነገሮች ላይ ደግሞ የተፈጠሩ መልካም የሆኑ ነገሮች ነበሩ። አልተረዳኝም፣ በእርግጥ ግን እንዳይደብረው ሞክራለሁኝ። ሊደብረው ግን ይችላል፣ አላቅም፣ ሊደብረው ይችላል። ባለፈውም ፍቅር ፈቲጋ ምናምን በነበረ ቪዲዮ ላይ ሲደበር ምናምን አይቻለሁ። እሱ እንዳይሆን እንደማይሆን ተስፋ አድርጋለሁ። ነገሮችን ለማቅለል እሞክራለሁ። በዛ መንገድ እንሄዳለን ማለት ነው። ስታነጃጅብ እኮ እኔ ቤት ላይ ያያቸው እየፈረከ ነው ይመጣ የእኔ አባት ዌልካም ለይ ነው የመጀመሪያ ቪዲዮ ነው እኔ ጋር ሲመጣ እኔ ቤት ላይ ሲመጣ። ሰላም በላችሁ፣ እስኪ ቤተሰቦቼ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ እንግዲህ ለምን ዱና ለቅ ዛሬ ፈልጋሉ ምናምን ያይ ነበር። በስልክ እየተጨቃጨቀኝ ነበር። አልገባኝም፣ አልተረዳሁትም። በግልጽ ሊነግረኝ ፈቃደኛ አይደለምና ታስደነግጠኝ ከሆነ እንዳመጣጤ ልመለስ። ለምንስ ይነበጣ ይደብረኝ? አልፈልግም በዚህ ሰዓት እና ምን እንደሆነ አላውቅም። ደስተኛ ነኝ። በዚህ ሰዓት መደበር አልፈልግም። የእውነቴን ስነግርህና እንደመጣው ልመለስ። የሚደብር ነገር ከሆነ ማለት ገና ከመጀመሪያ ሲያስፈራረኝ ልመለስ። አይ የሆነ ስትንታባተብ ግራ ገባኝ። ታውቃለህ፣ ምን ሊነግረኝ ይፈልጉኝ? እስቲ መጀመሪያ ቤቴ ላይ የመጀመሪያ ቀንህ ነው ምናም በላቸው ቤቱን ስለ ቤቱ ምናምን ይሁን ነገር በል እስኪ ለቤተሰቦች በይ እኔ እኔ ኖሪ አይደለም ይሄ ቤት ክሬት የተደረገው ያደብሩኛል። ያው በሰዓቱ አንዳንድ ግጭቶች ነበሩ፣ ግን ያው ለመጀመሪያም ጊዜ ቢሆን ብዙ ሰዎች ብዙ ሰዎች ሰብስክራይብ አድርገዋል። ፍቅር እንግዲህ ምን ያህል አቅም እንዳላት አሳይታለች እና ምን ያህል ወዳጅ እንዳላት አይተናል። እንግዲህ አሁን እኔና እሱ ጋር ያለው ነገር ፊክስ ስለተደረገ፣ ሰብስክራይብ አድርጉት የኔ ወዳጆች፣ ሰብስክራይብ አድርጉልኝ። ወንድሜ እንግዲህ ወደ ድሮ ወደ ቀድሞ ጓደኝነታችን ተመልሰናል። ግን አሁን ምን እንደሆነ አላቅም። የእውነቴ የውነቴ፣ ወላሂ የምሬን ነው። ደስተኛ ነኝ። በዚህ ሰዓት የሆኑ የሆኑ ነገሮች ያስደሰት ነው። የሰው ልጅ ለካ እንደ ድንገት እንደሚከፈው ድንገት ሊደሰት ይችላል። እና ያለ ምንም ምክንያት ምን እንደሆነ አላውቅም፣ ስነሳ በደስታ ነው የተነሳሁት። ከእንቅልፍ ስነቃ ይሄን ሁለት ቀን ሶስት ቀን ደስተኛ ነኝ። ምን ሊመጣልኝ እንደሆነ አላውቅም። የሆነ ረህመት ሊመጣልኝ ይመስለኛል እና ወደ ቤተሰቦቻችን ያው ደስ ብሎኛል። ወዳጅ 30 ይገባል፣ 30 ሺ ያልፋል። በዚህ ቪዲዮ እና እየተደራረስን ነው፣ እየተሯሯጥን ነው። እኔም መቶ ልገባ ነው። አንቺ ምሳ እና እንግዲህ ይሄ ጓደኝነታችን ስለተመለሰ ደስተኛ ነው። ይባዝ ጓደኝነትን የምሰላ ነገር የለም። ያው አለመግባባቶች ይኖራሉ። ላይፋር ላይፋችን ላይ ብዙ ነገር ይፈጠራል። ሰጣ ገባዎች ይኖራሉ ምናምን ነገር ያው ይፈታሉ። ትንሽ አድካሚ ቢሆንም ይፈታሉ። እኔ አባት ደስ ብሎኛል እንዲ ተፍ ተፍ እያልሽ ስለሆነ ብቻ። ግን ሐሳብሽን ብታሳውቂ ደስ ይለኛል። ምን ይመስላል? እንደ ካላወራ በስልክ እንደወራው ምትንተባተብ ከሆነ ይብራብኝ ደስ አይለም። እኔ ይሄን ደስ ይሄን ማጣት ደስ የማይል ነገር ከሆነ ሲሪየስሊ አትንገረኝ። አይ በመጀመሪያ አያችሁታ ኢነርጂውን እንዴት ፎ እንዳለ። በመጀመሪያ አንተ እንደዚህ ሆነህ ስላየሁ በጣም በጣም ደስ ብሎኛል። የምር እንደዚህም ነው መሆን ያለበት። ምክንያቱም የሰው ልጅ በሚኖርበት እድሜ ውስጥ ወይም በሚያሳልፈው የህይወት መንገድ ውስጥ በቻለው አቅም ደስታ ነው ወደሱ መሳብ አለበት ብዬ አምናለሁ። ደስተኛም ሆኖ መኖር አለበት ብዬ አምናለሁ። በእርግጥ ህይወት ነው፣ የሚያስከፉ ነገሮች ይመጣሉ፣ አንዳንድ ስትራግሎች ይመጣሉ፣ ግጭቶች ይመጣሉ። አደለም ሰው ከወንድሙ ጋር፣ ከጓደኛው ጋር እግርና እግርም ይጋጫል። ምንም ነገር ሀፕን ቢያደርግ ግን መዝጊያው ደስታ መሆን አለበት። እና ደስተኛ ሆነ ስላየሁ በጣም በጣም ደስ ብሎኛል። ሆነ ለመናገር አሁን እኔ ደግሞ በዋናነት የጠራሁበት ምክንያት ምንድን ነው፣ ይሄን ደስታ ለመቀጠል ነው። ይህን ደስታ ለመቀጠል ነው። ማለቴ ምንድነው? ፉሻ አሁን አዳምጣለሁ ማለት ደስተኛው ከዚህ በኋላ ግጭቶች እንዲኖሩ ጸቦች እንዲኖሩ መከፋት እንዲኖሩ ምናምን አልፈልግም። እንደ ጓደኛ እንደ ወንድምም የሆነ ደስ እንደሚል ቤተሰብም ደስተኛ ሆነን መቀጠል አለብን ብዬ ስላመንኩኝ ነው። እና አይ ኖ ከዚህ በፊት ብዙ ነገሮች አፕን አድርገ አይተናቸዋል። የሚያስጠሉ የሚደብሩ ምናምን ነገሮች አፕን አድርገው አልፈዋል። ከዚህ በኋላ ግን እንደዛ እንዲሆን አልፈልግም። ቢኮዝ አሮ ነው ምን ሊሰማ እንደሚችል እኔ እናንተ አንተና ፍቅር ፍቅረኛ በፍቅር እንድትቀጥሉ ፈልግ ነበር ሰምሃው። እሱ ነገር እኔ የሚመለከተኝ ነገር አይደለም ከሆነ ደስ እያለኝ ይሄዳል ግን ከዚህ በኋላ በጸብ ምናምን እንድትቀጥሉ አልፈልግም። ማለት እየደበራችሁ ወይ ውስጣችሁ ላይ የሆነ የሆነ ነገር ሀፕን እያደረጉ እንደሄዱ ስላልፈለግኩኝ ያለውን ነገር ፒስ አድርገን ሶስታችንም ፈቲንም አድርገን እንደ ጓደኛ እንደ ፍሬንድ ደስ እንደሚል በወንድም አማቾችነት እህት አማቾችነት እንድንቀጥል ፈልጋለሁ። የነገ ማንም አያውቅም፣ ነገ ምን ሊፈጠር እንደሚችል አያውቅም። ነገሮች ፊክስ ሆነው የሆን ነገሮች አፕን አድርገው የሆን ነገር ቢመለስ እሰየው፣ መልካም ነው። ካልሆነም ግን እንደ መልካም ብዙ ፖዚቲቭ ነገሮችን ብዙ የደስታ ቀኖችን አብራችሁ እንዳሳለፋችሁ ሰዎች ነገሮችን ፊክስ አድርገው ስለ አራታችን ስለ ብሪክ ስለ ፍቅር ነው እየወረ ስለ አንተና ስለ ፍቅርም ነው አትሰምሃው እኔ አለሁበት ፈቲንም ኢንክሉድ አድርጋችኋታል ምናምን ያለው ነገር ላይ ዋናው ነገር ግን ምንድን ነው ሁላችንም ደስተኛ ምንድን ነው ይሄ ደስተኛ ወንድም አማችነት ደስተኛ እህት አማችነት እንዲኖር ፈልጋለሁ አንተና ፍቅርም መሀል ያለው ነገር እንደነገርኩ ነው አሁንም እኔ ተስፋ ስለቆረጥኩ ነው ፍቅረኛ ሆናችሁ እንድትቀጥሉ እንድታረቁ ምናምን ፈልግ ነበር፣ ግን እነዛ መንገዶች ሁሉ እናንተን ለመመለስ ይሄንባቸው ያሉ ነገሮች በሙሉ አላቅም ለምን እንደሆነ ፌል እያደረጉ ነገሮችን እያባባሱ ጸቦችን እያመጡ ምናምን እየሄዱ ነው የታዘብኩት ነገር። ኢቨን እኔ ከመጣሁበት ጊዜ ጀምሮና እሱ ነገር እንዲፈጠር ድጋሚ አልፈልግም፣ በዚሁ መቀጠልም አልፈልግም። ሶ እናንተ ፊክስ አድርጋችሁ ያለውን ነገር ፖዘቲቭ በሆነ ፈጥነህ የምትደርሰው ለፍቅር ከማንም ከኔም ከማንም ከማንም በፊት በላይ አንተ ነህ ገባ? ምክንያቱም ብዙ ክፉ ነገሮችን ብዙ ችግሮችን ብዙ የደስታ ቀኖችን ምናምን አሳልፋችኋል። እንዳንተ የእሷን ሚስጥር፣ የእሷን ገበና፣ የእሷን ጓዳ የሚያውቅ ሰው የለም። በተቃራኒውም ልክ እንደ እሷ ያንተን ሚስጥር፣ ያንተን ውስጥ፣ ያንተን ጓዳ የሚያውቅ ሰው የለም። ያንተን ገበና የሚያውቅ ሰው የለም። ሰማው ገብተዋል። ሶ ይህን ነገር ደግሞ ካለ መጣላት ወይም መራራቅ ምናምን የለባችሁም ብዬ አስባለሁ። እና አሁንም ለመድገም ያክል ነገር ከነገ ወዲያ ምን ሊሆን እንደሚችል አናቅም፣ ግን ነገሮች ሀፕን እንትን እስከሚሉ በተስተካከለ በመተሳሰብ ከሄድ በመደራረግ በመሳቅ ወላይ ምሬኝ ነው ምናምን እንዲሄዱ ፈልጋለሁ ከዚህ በኋላ ያሉት ነገሮች እና ይህንን ለማለት ነው በሲሪስ ማለት ለእንደዚህ አይነት ቁም ነገር አይነት ጉዳይ አይደለም አመጣጢ የመጣሁት። ግን ኦልሬዲ ነገሩ ቁም ነገር ከሆነ አይቀር ብዙ ደክመናል፣ ብዙ ለፍተናል። ቡሪካይ አንድን ሰው ስታጡት ነው ምን ያህል እንደምታፈቅሩት የምትረዱትና አይ ነው በቃ። ይሄ ለረጅም ጊዜ ሳስብበት የነበረ ነገር ገብታል። እኔና ፍቅር ብቻሽ እኔና ፍቅር አብረን እንደማንሆን አረጋግጫለሁ። በፍቅር ልንቀጥል እንደማንችል በብዙ ነገር አረጋግጫለሁ። ሶ አሁን የሚሻለው እናንተ ያመጣችሁት ሀሳብ፣ ከዚህ በፊት ፍቅር ራሷ ያመጣችሁ ሀሳብ ነው የሚበጀን ብዬ አስባለሁ። ጀስት ድሮ ከዛ በፊት የነበረውን ነገር የምታውቁ ሰዎች ካላችሁ ያው በጊዜ ሂደት ነው ወደ ፍቅር የተቀየረው ምናምን ምናምን ነገር። ሶ ሊሆን አይገባም ነበር ግን ሆኗል። ሁሉ ነገር የሚመጣው ለመልካም፣ ብዙ ነገር ተምረንበታል። እኔና እሷ በመፋቀራችን ብዙ ነገር ተምረናል። በጓደኝነት ላይፋችንም ብዙ ነገር ተምረናል። አብረን ያደግን ሰዎች ነ ያ አብሮ አደግነቱ ይሻላል። እኔና ፍቅር ከዚህ በኋላ ፍቅረኛ ሙች እንደማንሆን አረጋግጫለሁ። በድጋሚ ነው መነግራችሁ። ሰው ደስተኛ ሆኜ ነው መቀበለው። ጓደኝነቱ በዚህ ፈቃደኛ ምትሆን ከሆነ ከዛ በፊት አቅርባለኝ በማይሆን ነገር ያው ተበታት ነው አልፏል፣ ነገሩ እኔ እኔ እፈልጋለሁ እኔ ጓደኝነቱን እፈልጋለሁ። ኖርማል ጓደኝነቱን ከዚህ በኋላ ከፍቅር ጋር ወላሂ ከልቤ ነው መነገራችሁ በጓደኝነት ነው መቀጠል የምፈልገው። ደስተኛ መሆኑ ያኔ ነው፣ ጓደኛ ሲሆን ነው ደስተኛ መሆኑ። ፍቅረኛ ሆኜ የማላገኘውን ደስታ በጓደኝነት እንደማገኘው አረጋግጫለሁ። ሪ ስለዚህ ይህን ደስታዬን አላሳጣኝ የእውነት ማለት ከዚህ በኋላ የምደሰተው በዚህ ነው። ይሄን ያባት እና አከለለልኝ ታውቃለህ። እሺ የምሬን ወለ ከዚህ በኋላ አከለለ። ኦኬ የማይታመን ነገር ቢሆንም ኦዲየንሶች፣ የማያሳምን ነገር ቢሆንም የምሬን ነው የምሬ ነው የምላችሁ። የድሮ ደስታ ይበልጥብኝ፣ የጓደኝነቱ ደስታ ይበልጣል። ዛሬ ላይ ሰው ጓደኝነት ወንድሜ በጣም እኔ አባት በጣም ጨንቆኝ ነበር። በጣም ጨንቆኝ ነበርና ቀለል አድርጎ መቶ። ቴንክዩ ማሚኝ ቴንክዩ። ይሄ ነው በቃ፣ እንደዚህ ነው መሆን ያለበት። ነገ ከነገ ወዲያ ማንም እንዳለው ነው ጓደኝነት ነው ወደ ፍቅር ያደገው። ቪዲዮን ከታይዋለች እና አይ፣ ትመጣለች። ጠርቻታለሁ እሷንም ያለውን ነገር እዚሁ ለእሷም ሀሳቡን አቅርበንላት፣ ወላሂ ትመጣለች። እዚሁ ጓደኝነቱን እዚሁ ፊክስ አድርገን እንቀጥላለን። አሩን እሷ አይ ቲንክ የእሷም ሀሳብ ጠርቻታለሁ። ለምን እንደ ና ጓደኛ ከሆነች ና እሷም አክሰፕት እንደምታደርገው አውቃለው ስሜቱን

ያው የምትፈልገው ነው ነገር ነው። አይ ይሄ ቀረች እንጠብቃት። እና እንዴት ነው ግን ዛሬ በጣም ለውጥ እያያችሁ አይደል? አይ አሪፍ ነው ውሳኔዎቹም ላይ ፉሻ እንዴት እንደተቀያያችሁ ደስ ደስ የሚል ነገር አለ። በቃ እንደዚህ ነው መሆን ያለበት ከዚህ በኋላ ጉንፋን፣ አንተን መንከባከብ ችግሩ ይህ ነው። በነገራችን ላይ ጉንፋን አሞኝ እየመጣ ሲጠይቀኝ የነበረ ወላሂ እሱ ነው። እዩ ቀረች፣ ቀረች እያስጠበቀችን ነው። ባትመጪም ቅጠሪኝ። የመቻቻል ወኔ ለመልካም ተግባር

ማለት ቪዲዮ ኦኬ ሰላም ቤተሰቦቻችን፣ እንዴት ናችሁ? ደና ናችሁ ወይ? እኛ አለን፣ ደህና ነን፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። እንግዲህ ፍቅር መታለች፣ እሱ ላይ ደርሶበት ነው። ቅጣት እያፍርታም ነው። በትዕዛት ነው ወይስ ሰውነት ድፍረት ነው? ምንድን ነው

ዛሬ በአዲስ ሀሳብ ጥሩ በሆነ ሀሳብ ነው ካሜራ እንዲያዝ የፈለግኩት እና በእኔ ቤት ቪዲዮ መስራት የፈለግኩት እሱም ምንድነው፣ ፉፉ ጋር አውርተናል። እሱ የሆነ ሀሳብ አቀረብኩለት እሱን ሀሳብ አክሰብት አድርጎታል። ኖ ደፋሩኝ ነው ሰልች ይሄ የምትፈልገው ሀሳብ ይመስለኛል የምትወጂው የምትደግፈው ሀሳብ ይመስለኛል። አይ፣ ነው ከባድ ቢሆንም እኔ ተቀበል። እኔ ከተቀበል አንቺ ምንም ምክንያት የለም። ሰው እሱ ምን ነገር አይጣበቅበትም። እኔ ራሴ እኔ ራሴ ነግሻለሁ ሁሉ ነገር እና ያው ከባድ ነው። ከዛ ፊት ምንድን ነው የነበረን እኛ ማን ነበር፣ እንፉፉ ማን ነበር፣ ፍቅር ማን ነበረች የሚለውን ነገር ለማስታወስ ከተፈለገ ወደኋላ መለስ ብሎ ቪዲዮችን ማየት ይቀላል እና ታስታውሻለሽ ድሮ ድሮ ተርስት ጓደኝነታችን ሲጀምር እነዛ ጊዜያቶች ማለት በድጋሚ እንዲመለሱ ነገሮች ቀልድ ቢመስሉም፣ ግን ሲሪየስሊ ሲሪየስሊ ጓደኝነቱን ማርጫ ከባድ ነው አውቃለሁ። ግን እኔ እና አንቺ በጓደኝነት መቀጠል የድሮ ማንነታችን ቢመለስ በኖርማል ጓደኝነት ገብቶሻል። እኔ እንዳስተማሪ እንደ አንቺ እንደተማሪ አይነት ነገር የነበረው ከዚ በፊት የነበረው ነገር እንደዛ አይነት ነገር የሚመለስ እፈልጋለሁ። የምትደግፊ ነገር ነው ብዬ አስባለሁ። እና እንደ ግንኙነታችን እንደ ፈርስት ግንኙነታችን አስተማሪ አንቺ ተማሪ ከዚህ በኋላ እንቀጥል ነው። ኖርማል ከልብ ነው። ከልቤ መሆኑ ከልቤ መሆኑን የምታውቂ ምናልባት ቪዲዮውን ስታይ ነው። አሁን ላታምኚኝ ትችላለች እንዲህ ስናገር ግን የምሬን ወላሂ የድሮን ጓደኝነት መርጫለሁ። በእርግጠኝ እርግጠኛው ሆኝ የምነግርሽ በቃ ስንገናኝ በነፃነት ሀሳባችን የምንገላለጽበት የማልደብቅሽ፣ የማትደብቂ ገብትሻል በቃ ችግርሽን ስትነግሪኝ፣ ችግርኝ ስናገርሽ አይነት ጓደኝነት በቃ እሱ ነገር ነው። ደስተኛ የሚሆንበት ያ ጊዜ በጣም ለኔም ለንቺም ሰላም ነው፣ ደስታም ነው። በያስ አስተሳሰብ ቢኖርክ እኮ መጀመሪያ መቀበል ትችል ነበር። ሀሳቡን አምጥቼ ልትችል ነበር። እና አለመቀበል ስተት ነው። አሁን ስት ስለ ስተት ልናወራ ሳይሆን ስለ ስተቱ ምን መሰለሽ የነገ ማንም ያውቅ ሀሳቡ ምንድን ነው? ነገ ምን እንደሚሆን ምናምን አናውቅም፣ ግን እናንተን ወይ ፍቅራችሁ እንዲቀጥል ወይ ደግሞ በፍቅረኝነት እንድትቀጥሉ ምናምን ለማድረግ በሚካሄድባቸው ነገሮች ብዙውን የሚያስጠሉ ነገሮች ሀን እያደረጉ እያደረጉ እያደረጉ እያደረጉ መጡና ጭራሽ ይሄ አንቺም ደስታሽ እንድታጭ እሱም ደስተኛ ሳይሆን እንዲቀር ምናምን እያደረጉት መጡ ጉዳዩ ሶ ምንድነው እኔ ከመጀመሪያም ጀምሮ እንደማውቃችሁ ደስተኛ ፈዋድ እና ደስተኛ ፍቅር እንድትሆኑ እፈልጋለሁ። እሱ ምንድነው እንደነገርኩሽ ነው የነገ ማንም ያቅም። በእርግጥ አንቺ ሀሳቡን አቅርበሽለት ነበረ በዛ ሰዓት አክሰብት አላደርገውም እና እያወራን ነበረ። አሁን ላይ አክሰብት አድርጎታል። ከዚህ በኋላ ደስተኛ መሆን አለብን። አንቺም ደስታ ይገባሻል። እሱም ደስተኛ መሆን አለበት። እንደ ጓደኛ ደግሞ ደስ የሚል ፍቅር ያለው፣ ደስታ ያለው ጓደኝነት ውስጥ መሆን አለብን። ከዚህ በኋላ የምንሄድባቸው መንገዶች እንደዛ መሆን አለባቸው ምናምን ብለን አስበናል። አስብ ያለው አክሰብት አድርጎታል። ምንድን ነው እንደ አንቺ እሱን የሚያውቀው ሰው የለም። በማንኛውም አጋጣሚ፣ በማንኛውም ሁኔታ ከማንም በላይ የሆነ ነገር ብትሆኚ የሚደርስልሽ እሱ ነው በሀዘንሽ በደስታሽን ቢሆን እሱ እንደሚደርስ አምናለሁ። እንዳንቺ ፉፉን የሚያውቀው አንድም ሰው እንደሌለ ማውቃለሁ። ገብሻ ለሱም ቢሆን የምትደርሺው አንቺ ነሽ። በደስታም በሀዘኑም አጠገቡ ልትሆኝ የምችው አንቺ ነሽ። ግን እነዛ ነገሮች እያጣናቸው መጣን አይነት ስሜት ተሰማኝና ያሳኛል ላይ ብ ችግር የለም። አሁን ዛሬ በቻላችሁት መጠን ለመደሰት ሞክሩ ካፍታቱሆናች ለማውራት ያል ሀሳቡን ደንግጭ አልደነገርኩም፣ ሀግራሞት ነው ያልጠበቅኩትም ይሄንን ነገር እና፣ እኔ የእውነቱን ስነግርህ ከአንተ መለየትም መራቅም አልፈልግም። እንደ ድሮውን እንደ ፍቅረኛ ምናምን ባይሆን ከዛ በፊት የነበረውን ነገር ምክንያቱም ብዙ ነገር አሳልፈናል እያንዳንዱን ነገር ሳደርግ ፊል አድርጋለሁ አንተ አለመኖር፣ ምክንያቱም አንድ ላይ ነበር ምግብ ምንበላው፣ የሆነ ቦታ ስንሄድ አንድ ላይ ነበር። ወይ አንተ ቀጠሮ አንድ ሰው ከቀጠረ ከወይኔ ከቀጠረ ከአንዳችን አንዳችን አድርሰን ነበር የምንመለሰው። ግን አሁን ላይ ያለው ነገር አንድ ሰው ላገኝ ስሄድ፣ ብቻዬን ምናምን ስሄድ ፊል አድርገዋለሁ። እና ይህን ነገር በመቀበል በእውነት እኔ በጣም ደስ ብሎኛል። አልጠበቅኩትም የምትቀበለ ምስላል እና አውቃለሁ በኔ ልብሽ ቢደማ ይቅር ለእግዚአብሔር ማለት አይከፋ። አይቁረት ልብሽ ይዞ ጥላቻ ማሪኝን ያለ የዛሬም ሳቂያ እስኪ እንትን ነው በዚህ ስልሽ የምሬ ነው የምሬ። በጓደኝነታችን ደስተኞች ነበር። ልጅነት ስለነበረ ይሁን አላውቅም፣ አሁን ከፍ ስንል ምን እንደሆነ አላውቅም። ፍቅር የሚባለው ነገር ወዲያ ጉል ነገር ውስጥ ከተተን መሰለኝ። ደስ ይላል፣ ነፃነት አለው። ጓደኝነት ገብቷል፣ እሱን ነፃነት አሁን እንዳገኘን ተሰማ የሆነ በወረኩኝ ሆ ዳንስ ትደንስ። እሺ አሁን አምስቷን የሴት ፎቶ ፖዝ ተነስልኝና፣ እኔ ቀጥተኝ

አይቻልም። በቃ ቻው፣ አፍራችሁብኛል። አንድ እንቀጣለን፣ ቀጡልኛ። የሴት ሞዴል እኩል ማለት ነው እንዲገባችን፣ እዚያችሁ እኩል። እሺ፣ አሁን እንግዲህ አዳዲስ ሞዴሎቻችን መተውልናል።